ጓደኛው ሞገስ ሞገስ ጋር እየማገጠች እንዳልነበረ በምን እርግጠኛ ነው? በቃ እንቺ በር ሲከፍትሉሽ እንደማረዳሽን እንዲፏብለሽ ማለት ምትወረወር ከምሬ ነው። ዝና በአካል አግኝታ ባታቅፈ እንኳን አንተን አቅፋ ብዙ ሌሊቶችን ሞገስን እያሰበች እንዳሳለፈች አትርሳ። ስንት ቀን ነው ተጎምሰ እንድትሄድ ያደረገች? ታዲያ ይህን ሁሉ በተሰራችብን ጊዜ ቅጣቷ ምን ይሁን? እርሳት ታዋት። ከዚያ ከዳሁ ሞገስ ከሆነ ትቅመል የእስር ቤት ኑሮ አንድ ቀን ያው፣ እንግዲህ። አንተም ታስረ ነበር እንዴ? አሁንም ትጫወታለህ። እንዴት ነህ ታዲያ? ምን ትንሽ የቡርኬ ነገር እየረበሽን አስጨነቀኝ እንጂ ደህና ነኝ። አዎ፣ እሱ ነገር እኮ እኔም ግራ አጋባኝ። ምን ብናደርግ ነው የሚሻለው? ዝናመልእሱ ነው ሲካተል ነበር

ሰላም ሰላም ወደ ቻናል ቤተሰቦች ሰዎች እንዴት ናችሁ? በያላችሁበት ሰላማችሁ በዘተር ኩርፍ በሌ ለዚ ቻናል አዲስ የሆነ ሰው በማድረግ ቤተሰብ እንድትሆኑ በአክብሮት ተጠይቃለ። ሆይ ምሳሌ ክፍል ሰባ ሁለት ይጀ መጥቻለሁ ማለት ነው እና እንግዲህ ዝናና ማህሌት ቅድስትንና ምሳሌን እየተከታተሏቸው ነበረ። በመሀል እንግዲህ አዲስ የቡርኪ ወንድም መንገድ ላይ ይገባል። የት መጣ የት መጣ ሳይባል እንግዲህ ባሳቿ መንገድ ላይ ብቅ ብሏል። ማህሌት እንግዲህ ይህ የብርኬ ወንድም ነው ታስሮ ነበር እኮ እንዴት መጣ ስትልማ እንግዲህ ለዝናት ነግረዋለች። በይ ብለው ወደ ኋላ አፈግፍ ገባል። ምሳሌም እንግዲህ እየሮጠች ሂዳ አጎቷ ላይ ትጠመጠማለች ማለት ነው። ምሳሌ አድገሽ ደለ እንዴት ነሽ ምናምን ብሎ ሰላምታ ከሰጣቸው በኋላ ኬክ ትገዛልኛለህ ሆይ፣ ደግሞ ለኬክ እገዛልሻለሁኝ ይላታል ማለት ነው። ምሳሌን ሰላም ካለ በኋላ ቅድስትንም ሰላም ይቅርታ አድርጊልኝ ሲልም ይጠይቃታል። አመሰግናለሁ ሁሉ ሰላም ነው ወይ ብሎ ይጠይቃቸዋል። ሰላምታ ከተሰጣጡ በኋላ ገበያ ልንሄድ ነበረ ስትለው በቃ እንሄድ ተባብለው ወደ ገበያ ተያይዞ ይሄዳሉ። እዛም ምሳሌን እንደውም በጆሮዋ ማለት ብሩኬስ እስከዛሬ ድረስ ቅድስትን የልጅ እናት አላደረጋትም እንደ ሴለም ይጠይቃታል። አይ የለም ትላለች። ከዛም አጎቴ የተዘፍንል ያለ ወይ? ቀላል ዘፍንልሻለሁ፣ የፈለግሽውን አይነት ዘፍንልሻለሁ ሲለም እንትን ይላታል። እና ቅድስት እኮ ሆዷ ትንሽ ነው፣ እኔን አትችልም። ስትለው ይህ ስቃይ ባህታለ ስሟች ነው። ግን ቡርቂ አባቲ የምር ወንድምህ ነው ስትለም ትጠይቃለች። አዎ እናቴ ወንድምህ ነው ብለኛለች ሲያትም፣ አንተም እናቴ እማየ ነው እንደምትለው ስትለው እማየ ነው፣ እናቶች እማየ ነው መባል ያለባቸው እናማ እንላቸዋለን ሲልም ይጠይቃታል። ሞገስን እና እንግዲህ ሉላዬ ሞገሴ ሞገሴ ብላ በሚያሳዝን ድምፅ ትጠራዋለች። እስኪ ድገሚ እስኪ ድገሚ ወይዬ እንዴት አባቱ ነው ስሙ የሚያምረው! ከአንቺ ላይ በጣም ነው የሚያምረው፣ እስኪ ደጋግመሽ ጥሪ እያለ ከዛ በኋላ ስሙን እያጣጣመ ነበረ። እንደዚህ ደስ ይላል እንዴ፣ በጣም ደስ ነው የሚለው፣ ደስ የሚል ዜማ አለው እያለም እንግዲህ ያመካከሻለው ምንድነው ፍቅረኛ ሞች ፍቅረኛሞች። በምስሉ እንግዲህ ፀሐዩ እንደናፈቃት ደግሞ ትጠይቀዋለች። አይ እንሄዳለን እዚህ በኋላ ቦታውን ስለማያውቀው እንደፈለሽ ትሞቃታለሽ እንወጣለን ሲልም እንግዲህ ይጠይቃታል። በጣም እኮ የምታምሪው በጣም የምታበሪው ፀሐይና ጨረቃ ትበልጫለች ሲልም ያሞክሻታል ማለት ነው። ማህሌትና ተናሙስ ያወሩ የ ብሩኪ ወንድም መቷል እያለች ትላታለች። እንዴት መጣ? ታስሮ ነበር እኮ እንዴት መጣ? መድብል እንዴት መጣ ስትልም እንግዲህ የመድብል መምጣት ለምንድን ነው ግን አንቺን እያስፈራር ስትልም ማህሌትን ትጠይቃታለች። አንቺ ነገር አይገባሽም፣ ዝም ብዬ ነው የምንደነቁረ አንቺ እንደሆሽ እኔን አታሰሚኝም ስትልም ትጠይቃታለች። ምን አልሽ? እኔ ቤት እንዳለሽ አትርሽ ስትላትም፣ አይ አንቺም ታላቅሽ እንደሆን እንዳትረሽ ስትላትም ታላቅ ገንዘብ ነው የኔ ህትኮላም ማህሌትን ደገስጻታለች ማለት ነው። ንሳይም ካጎተ ጋር ስትጫወት እንግዲህ አስቸገረች ስትለው አይ ፍቅር የሆነች ልጅ ናት ይላታል። አዎ ፍቅር የሆነች ልጅ ናት። እንግዲህ ቅድስትና የብርኪ ወንድም ለመውጋት ይሞክራሉ። እኔ ግራ ገባኝ። ምን ቅድስት ብሩኪ የሆኑ ነገር አለ ወይ የምታውቂው ነገር አለ ምን ሆኖ ነው ሲልም ይጠይቃታል። እኔ እንጃ አላውቅም፣ ስልኩ ጋር ከጠፋ ሶስት ቀኑ ነው ስትልም ትመልስለታለች። እስኪ ያስታውሽ፣ የምታውቂው ፍንጭ ነገር ካለ ንገርኝ እስኪ ሲላትም፣ ቤቱ ገርበብ እንዳለ ነው ስትለውም፣ ምን ሆነ ታዲያ ከታይላንድ ከተመለሰ በኋላ የተጣላ ሰው አለ ወይ ሲልም ይጠይቃታል። ይኸው ማህሌት ናታ መሀሌት ደግሞ ምን ስታደርገው እንደነበረ አንተም ታውቃለህ፣ ትለዋለች። እሱም በጣም ይናደዳል። ታዲያ ምንድን ነው የሆነው? ምንድነው የተፈጠረው? ብሩክ ምንድን ነው እንደዚህ የጠፋው? ምን ምኑ ነው? ምን ገጥሞት ነው ይሆን ሲልም፣ ወዲህ እና ወዲህ ይንቆራደዳል። ታስሮ ይሆን ሲልም፣ ለምን የታሰረ ከታሰረስ፣ እንዴት አንሰማም? ማወቅስ የለብንም እንዴ እሱስ ምን አድርጎ የሚታሰር ስትለውም፣ ቅድስት ደሞ ምን ሻይ የታሰረው ሁሉ ወንጀለኛ ነው ወይ ሲልም ይጠይቃታል። ፖሊስ ጣቢያ ሄደን የተፈጠረውን እናስረዳ ሲልም ያወያያታል ማለት ነው። ወንድም እንደዛ አይነት ነገር እኮ አድርጎ አያውቅም፣ በጤናው አይመስለኝም እያሉ እንትን ይላሉ። ቅድስትም ለማልቀስ የሆነ ነገር ገጥሞት ነው ወይኔ ጋሼ ለማልቅስት ስሙክ፣ እንዲህ የምታለቅሽ ነው እንዴ? ተረጋጊና የተፈጠረውን ነገር ንገሪኝ፣ የምታውቂውን አንድ ባንድ ንገሪኝ ሲላትም አይ ሞገስ፣ ሞገስ ምን ሲላት አይ ሞገስ ሳይሆን ዝና እና ማህሌት ሞገስንና ብሩኬን አላስቀምጥ ብሏቸዋል፣ ያስቸግሯቸዋል ስትልም እንደዛ ነው። ማን ነው ይሄ? ማን ነው ይሄ ሲልም እዛም በኋላ ለምን ልደውልለት እና ለሞገስ ሞገስ ጋር እንነጋገር ይላል። አዛ የሱን ስልክ ሲደውልለት አንተ ደግሞ የቡርኬን ወንድም ስም ይዘህ በሱ መጣህ ወይ ሲልም ስልኩን ይዘጋበታል። ሞገስ ከጆሮ ላይ እንደገና በቅድስት ይደውልና አገኘሁ የቡርኬ ወንድም ከእኔ ጋር ነው አዋረው ስትልም ተሰጠዋለች በቃ ተቀጣጥረው እንደሚገናኙ እንትን አሉ። መጨረሻ ላይ ሞገስና ማህሌት እና ዝና እንግዲህ እንዴት እንደሚያጠምዷቸው እየተመካከሩ ነው። አሁን በትክክል አይንህን እየገለጠ ነው። እሷ እንደሆነ አትወድህም፣ እንደማትወድህማ አረጋገጠችልህ እኮ እያለችው ከአንተ ጋር ሁና እኮ ስንም ታስብ እንዴት እስከ ዛሬ አይገባህም ስትለውም መጨረሻ ላይ ስትደርጎ አልወድህም ብለው ነው የሄደች ለዚህ ዋጋዋ ትከፍላለች የኔ ባትሆን እንኳን ጉድጓድ ውስጥ ነው የምትገባ መቃብር ውስጥ ነው የምትገባ ሲልም ፎክሮባታል። አዎ በትክክል አሁን ዓይንህን ይገልጥሃል ስትልም ማህሌት ትነግረዋለች። እሷም እንግዲህ ወንዶች ሴቶች እኮ በተግባር ያሳየሉ እንጂ ፍቅራቸውን አይገልጥም ስትል እንግዲህ እሱ ጋር ለመሽኮር ምምትሞክረሽ አንቺ ፊት ሲሰጡሽ አንድ እያሽን ብሏታል። ማህሌት እና ዝና እንግዲህ እንዴት እንደሚያጠምዷቸው እየተመካከሩ ነው። አሁን በትክክል ዓይንህን እየገለጠ ነው። እሷ እንደሆነ አትወድህም። እንደማትወድህማ አረጋገጠችልህ እኮ እያለችው ከአንተ ጋር ሁና እኮ ስንምታስብ እንዴት እስከ ዛሬ አይገባህም ስትለውም፣ መጨረሻ ላይ ስትሄድ እኮ አልወድህም ብላይ ነው ሄደች። ለዚህ ዋጋዋ ትከፍላለች የኔ ባትሆን እንኳን ጎድጓድ ውስጥ ነው የምትገባ፣ መቃብር ውስጥ ነው የምትገባ ሲልም ፎክሮባታል። አዎ በትክክል አሁን አይነህን ገልጠሃል ስትልን ማህሌት ትነግረዋለች። እሷም እንግዲህ ወንዶች ሴቶች እኮ በተግባር ያሳየል እንጂ ፍቅራቸውን አይገልጥም ስትል እንግዲህ እሱ ጋር ለመሽኮር ምም ትሞክረሽ አንቺ ከላይተውም እንግዲህ ከሰላምታ ከተሰጣጡ በኋላ ወደ ካፌ ሄደን ያለውን ነገር ብንወያይ ይሻላል ተባብለው ከዛም በኋላ ወደ ብር የሚያወጡበት ጋ ሲሄዱ የጓደኝ ነው ማለትም የሉላ ነው የኔ ኢፍ የሚለኝም ሲለው፣ እሺ ያም ይሁን ዋናው ነው። በዛ እናምጣይልና ይሄዳሉ። ያን ሲያወጡ እንግዲህ የዝና ሰር ላይ ደውሎ ያሉበትን ይነግረዋል ማለት ነው። ዝናም እየቸኮለ ይሄዳል። ብሩን ካወጡበት አካባቢ ይሄዳል ማለት ነው። እንግዲህ ብር ካወጡበት ሰፈር ሲሄድ ሞገስና የብርኬ ወንድም እዚ ጋር አረፍ ብለን ካፌ ከመነት ለምን እዚ ጋር አረፍ ብለን አንጫወት? የሚለው ያየር እንዴት እንደሚናፍቅ አታውቀውም። እስር ቤት እኮ ታፈነን። ኡፍ፣ በጣም ንጹህ አየር በጣም ነበር የናፈቀኝ እያለም ያወራዋል። የካፌውን ሽታ እራሱ ለለምደው አልቻልሁም፣ እያለ እንግዲህ ሁኔታቸው በሚያወሩበት ሰዓት እንግዲህ ካልሆነ ቡሩኬ ዛሬ እንትን ካላለ ለፖሊስ እናመልክት፣ አሁ ከዚህ በኋላ የተለየ አዲስ ነገር ከሌለ ማመልከት አለብን፣ እናመለክታለን እያለ መድብል ያወረዋል። እኔ የምልህ ዝና የሚባል ሰውዬ ማን ነው እሱ? ስለ ሱስ ለማወቅ በጣም ጉጉት አድሮብኛል፣ ይለዋል ባላውቃቸው። የምትላቸው ሰዎች አጋጥሞ ያውቃል ወይ ሲልም እጣ ክፍል ያገናኘ አንዳንድ ጊዜ መገናኘት የማትፈልጋቸው ሰዎች እያለ ይጠይቀዋል። እሱም ቆይ ከብሩኬ ጋርስ ምንድን ነው የሚያገናኘው ግንኙነት ምንድን ነው እያለ እንትን ያለ አይ ተው እያለ እንትን በሚልበት ሰዓት እንግዲህ ዝናን ያየዋ ማለት ነው ምንድን ነው ብሎ ሲጠይቀውም ያው ዝና እየተከታተለ ነበር ማለት ነው። እያለም እንግዲህ መድብልም ምንድን ነው ሞገስ ምን ምን ሲለው፣ እሱ ነው እሱ ነው አለው። ቀጥታ እንግዲህ ዝና ወደ እነሱ ያመራል። ሲከታተለ ነበር ማለት ነው ይላል። ይገለኛል፣ ይገለኛል ሲለው፣ ሞገስ ምን አንተ ኮትል አይደለህም ዝምብሎ የሚገላ ሰው ነህ ይገባሃል እንዴ? ይለዋል ሞገስ ስለማታውቀውን ስለማታውቀው ይላል እና ምን ችግር አለ፣ ሲመጣ ተዋወቀዋለሁ። ሲልም ማድብላ እንግዲህ ለሞገስ ይለዋል ማለት ነው። በሚመጣ ሰዓት እንግዲህ ዝና ደረቱን ነፍቶ ወደ እና ቡርኬ ወደ እና ሞገስ ይጠጋል። በዛን ሰዓት ማድብላ እንግዲህ ገብቶሩ ወደ ኋላ ይመልሰዋል ማለት ነው። እና ውድ ቤተሰቦች የዛሬ ቪዲዮ ይህን ይመስል ነበር። ስለነበረን ቆይታ ከልብ አመሰግናለሁ።